ሰላም ፕራካሽ ጎራ ነው። በአፖሎ ህክምና ከተማ ሃይደራባድ የደም ስር ቀዶ ጥገና ሐኪም ነኝ። ስለዚህ የመጭመቂያ ስቶኪንጎችን ለመልበስ የሚጠቁሙ ምልክቶች በመከላከያ እና በህክምና ወይም በህክምና ሊከፋፈሉ ይችላል። በረዘም የቆመ በረዘም የተቀመጠ ወይም በብዙ መራመድና መጓጓዣ የሚሰሩ በሙያ ያሉ ታካሚዎች እንደ መከላከያ የኮምፕሬሽን አይነት አልባሳት መልበስ ይኖርባቸዋል። እነዚህ አልባሳት የመጀመሪያ ክፍል ወይም ዝቅተኛ ጫና ያላቸው ሊሆኑ ይችላሉ፣ ወይም የመከላከያ ደም ስር እንዳይደቅ የሚያደርጉ አይነት አልባሳት ሊሆኑ ይችላሉ። ወደ መስናኛ አጠቃቀም ሲመጣ ከቫሪኮስ ስር ጋር የተያያዙ ምልክቶች ለማምጣት አደጋ ያላቸው ታካሚዎች ወይም በቀደም ላይ ሊሆን የሚችል ሊምፍዲማ አደጋ ያላቸው ታካሚዎች መስናኛ ህክምና ማግኘት ይኖርባቸዋል። በተለይም በደም ስር በሚያጎላበቱ በሽታዎች ውስጥ የታይ የሚችሉ ቫሪኮስ ስሮች ወይም በቀደም ላይ የሚታዩ ምልክቶች እንደ ህመም፣ በረዘም የቆመ ጊዜ በእግር የሚሰማ የተለያዩ ህመምና የተለያዩ አስቸጋሪ ሁኔታዎች በመጀመሪያ ደረጃ በኮምፕሬሽን አይነት አልባሳት ይህም የሁለተኛ ክፍል ነው ሊታከሙ ይችላል። በሊንፍ ዲማ የታመሙት ታካሚዎችም በህክምናቸው መጀመሪያ ደረጃ መጽናኛ ህክምና ማግኘት ይችላል። በጣም አስፈላጊው የሚሆነው የኮምፕሬሽን አይነት አልባሳት ነው። በዚህም የሚታወቀው ከፍተኛ የግፊት አልባሳት ለምሳሌ የሦስተኛ ክፍል የግፊት አልባሳት ሲጠቀም ነው።